በሀገራት መካከል የሚፈጠር ጠንካራ ግንኙነት ሁሉን አቀፍ ሆኖ እንዲቀጥል ከተፈለገ የጋራ የሚያደርጓቸው ውሎችን ማጠንከር ይኖርባቸዋል። ይህ ከህዝብ ለህዝብ እስከ መንግስታ ያለውን አጋርነትም ይጨምራል። ውላቸው ደግሞ ወታደራዊና ጸጥታን የሚመለከት ሲሆን አንዱ ለአንዱ የሚደብቀው ነገር ግዛቱን የሚመለከተውን ብቻ ይሆናል። ካልሆነ ግን እያንዳንዱን መረጃ መቀዳዳት አሊያም መዋዋስ የተለመደ ነው። የሁለቱ አጋርነትም ይህን መሰረት ያደረገ ነበር። በተለይ ደግሞ አጋርነታቸው ሁሉን አቀፍ በመሆኑ የሚጋሯቸው መረጃዎችን ቢሆኑ የበ በዙ ነበሩ። አሁን ግን ልዩነት መፍጠር ጀምረዋል። እዚህ ጋር ሁሉም የሚስማማበት ግን አንድ ነጥብ አለ። ወታደራዊ ሚስጥራት ሁሌም ቢሆን ለሌላ ወገን ተላልፈው የሚሰጡ አይደሉም። ዩኬ ግን በዚህ ረገድ አሜሪካንን አጋሬ በሚል ነበር ስትጠራት የቆየችው። ይሁንና ከጊዜ ወደ ጊዜ እያየለ የመጣው ተጽዕኖ ፈጣሪነት ወደ አምባገነንነት እንዳይለውጣት ፍራቻ ነበራት ነው የሚባለው። ይህ የሀገሪቱ ስጋት ዛሬ ላይ በጸያፍ ድርጊቶች መመለስ ጀምረዋል። አሜሪካ ከጊዜያቶች በኋላ የጀመረችው የጸረ ደንዛዥ ዘመቻዋ ከረጅም ጊዜ አጋሯ ዩኬ ጋር ያቃቅራት ይዟል። ሁለቱ ሀገራት ከዚህ በፊት በመካከላቸው ንፋስ እንኳ እንዳይገባ ቅርበታቸውን አጠንክረውት እንደነበር ይታወቃል። ይህ የአጋርነት ቅርበት ሰፍቶ ወታደራዊ የሆኑ አንዳንድ ሚስጥራትንም እስከ መሰጣጣት ደርሰው እንደነበር የሲኤንኤን መረጃ ይፋ አድርጓል። አሁን ግን ዩኬ በተወሰኑት ላይ ብቻ ሳይሆን ሙሉ ለሙሉ በሚባል ደረጃ የደህንነት ጉዳዮች ላይ የመረጃ አቀባ ለማድረግ ወስናለች። ምክንያቷም ቢሆን አሜሪካ በካሪቢያን አካባቢ የጀመረችው ዘመቻ ሌላ ምዕራፍን መያዙ ነው። እንደ ስካይኒውስ ሳቲት ሀገራቱ ያና አካባቢ በሚመለከት የሚጋሩት መረጃ የብዙ ንጹሐንን ሕይወት ቀጥፏል። ፈጻሚዋ ደግሞ ሀያሉ አሜሪካ። ባለፉት ቀናት ብቻ የአሜሪካ የደህንነት ቢሮዎች በካሪቢያን አካባቢ በወሰዱት የድሮን ጥቃት አስራ አራት ጀልባዎችን መጥተዋል። እነዚህ ጀልባዎች መነሻቸው ቬንዙዌላ ነው የሚል ምላሽ ነው ሀገሪቱ የምትሰጠው። ካለፈው መስከረም ወር ጀምሮም ሰባ ሰዎች በመሰል ጥቃቶች ተገለዋል። ለዚህ መነሻው ዩናይትድ ኪንግደም ነች። ነገሩ እንዲህ ነው። ዩኬ የካሪቢያን አካባቢ መረጃ በመሰብሰቡ ረገድ ከአሜሪካ የተሻለ እድል አላት። አሜሪካን ብትሆን የዛ አካባቢ ጉዳይ በሚመለከት ከዩኬ ሰዎች መረጃውን መውሰር ነው የሚቀላት። እናም የትኛው ጀልባ አሊያም መርከብ ምን ጭኗል፣ ወዴትስ ነው የሚያምራው ከሚለው ጀምሮ እያንዳንዱ መረጃ የዩኬ ሰዎች እጅ ላይ ይገኛል። ይህንንም ለአሜሪካ አጋሮች አሳልፎ መስጠት የተለመደ ነው። ይህ የደህንነት መረጃም ትራምፕ ወደ ስልጣን ከመጡ ጀምሮ በብዙ ሲጠቀሙበት ቆይተዋል። እሳቸው ከቬንዙዌላው መሪ ኒኮላስ ማድሮ ጋር ለጀመሩት ቁርሾ በአንድም በሌላ የእነዚህ መረጃዎች ድርሻ የጎላ ነው። የየሀገራቱ ውጭ ጉዳይ ሚኒስትሮች ትናንት በቡድን ሰባት ሀገራት ስብሰባ ላይ በካናዳ ተገናኝተው ነበር አጀንዳ አድርገውት የነበረው ጉዳይም ይሄው የመረጃ ልውውጡ ነበርን የተባለው ይሁንና የዩኬው ሰው ቬት ኩፐር ሀገራቸው ከዚህ በኋላ ምንም አይነት ወታደራዊ ወይም ደህንነትን የሚመለከቱ መረጃዎችን ለዋሽንግተን አሳልፋ እንደማትሰጥ ለማርክ ሩቢዮ ነግረዋቸዋል ተብሏል የተባበሩት መንግስታት ከዚህ ቀደም አሜሪካ በካሪቢያን አካባቢ እየወሰደች የምትገኘ ወታደራዊ ኢላማ ከንጹሐን ጋር እንዳይገናኝ ሲል ማስጠንቀቁ ይታወሳል አሁን የዩኬ ሀሳብም ቢሆን ተመሳስሎችነት አለው የአሜሪካ ሰዎች ግን በገን ገንዘብ ሲለካ እስከ አንድ ቢሊዮን ዶላር ዋጋ ያለው የአደንዛዥ እጽ ክምር ወደ ግዛታችን የሚገባው ይህን የውሃ አካል በመጠቀም ነውና የምንወስዳቸው እርምጃዎች ተጠናክሮ ይቀጥላሉ ብለው ነበር። ይህን ሀሳብም የነጩ ቤት ፕሬስ ሴክሬታሪያት ካሮሊን ሌቪት ትናንት አረጋግጠዋል። የካሪቢያን ባህር ክፍል አሁን ላይ ለአደንዛዥ ዕጽ አዘዋዋሪዎች የተመቸ እየሆነ መጥቷል ያሉት እሳቸው፣ በምንም ሁኔታ አሜሪካ ይህን ችግር ልታልፍ አትችልም ሲሉ ተደምጠዋል። አሜሪካና ዩኬ ከ2011 የመስከረም ጥቃት ጀምሮ በደህንነት መረጃዎች ልውውጥ ዙሪያ አብረው ሲሰሩ ቆይተዋል ላይ ዩኬ መረጃ መለዋወጡ አወጡ ይብቃ በሚል አኩርፋ የነበረ ቢሆንም ሆኖም ቆይተው ዳግም ግንኙነታቸውን በማደስ የተለመደውን መዋዋስ ቀጥለዋል። እስከ ትናንት ድረስ ለመጨረሻ ጊዜ ዩኬ በውሳኔዋ እንድትጸና ያደረጋት ጉዳይም የጃማይካ ማዕበል አደጋ እንደሆነ ነው የፋይናንሻል ታይምስ መረጃ የሚናገረው። ባለፈው ሰኞ የአሜሪካ የባህር ኃይል አንድ ጀልባ ከባድ ጭነት ተሸክማ እየተጓዘች መሆኗን በመመልከት የተለመደውን ጥፋት ይፈጽማል። እነሱ መረጃውን ያገኙት ከዩኬ ሰዎች ሲሆን የመረጃው ልውውጥም ህይወት አድን ቁሳቁስ ሩሲያ ያዘች ነች የሚል ነበር። ይሁንና የዋሽንግተን ሰዎች የተነገራቸውን መረጃ ወደ ጎን በማለት ድሮን ላኩ፣ አነደዷትም ጭምር። በጊዜው በድርጊቱ ያልተበሳጨ ሀገር አልነበረም። የዩኬ ደግሞ ከዚህም በላይ የከፋ ነበር ተብሏል። አሜሪካ ለሰብአዊ ድጋፍ ካልተመለሰች ለምን አብሬ ሰራለው። የዩኬ አካሄድ የመጣውም ከዚያ በኋላ ነው። በያዝ ነው የእነሱ ወር መጀመሪያ ፕሬዚዳንት ዶናልድ ትራምፕ ያደንዛዥ ዕፅ ዝውውርን በሚመለከት የሀገራቸውን አቋም ግልጽ ባደረጉበት ንግግራቸው እንጨርሳቸዋለን ነበር ያሉት። ይህንኑ ጉዳይ የመከላከያ ሚኒስትር ቸው ፔቴክስ ሳይቀሩ አልቃይዳን ምሳሌ በማድረግ ተመሳሳይ ታሪክ እንዳይኖራችሁ ተጠንቀቁ በማለት ነበር የደገሙት። ካለፈው መስከረም ወር ጀምሮም 19 የአደንዛዥ እጽ አዘዋዋሪ መርከብና ጀልባዎች ላይ ሀገሪቱ ወሰድኩት ባለችው እርምጃ ከሰባ በላይ ሰዎች ተገለዋል። ይህ ግን በአለም አቀፍ ህግ መሰረት የተወገዘ ነው መረጃዎች ይናገራሉ። ህግ አውጭና አስፈጻሚ ራሷ በሆነችበት አለም ግን አሜሪካንን ማንደፍሮ ይከሳታል። ጥያቄው እንዳለ ሆኖ ዩኬ ግን ከአጋርነት መልስ ድርጊቶችን ለመቅጣት የተነሳሽ መስላለች ምንም እንኳ እስከ መቼ የሚለው ባይመለስም